ያንተ ያለኝ ፍቅር ደረጃ የት እንደደረሰ ከድርጊቴ እንጂ ከአባባሌ ማውቃት ትችላለህ። እችላለሁ ለምንም አልችለው ቃል እኮ ይላለሁ። ከዛሬዋ ምሽት ማለፍ የለበትም የግድ መገናኘት አለብን ነው የምትለኝ? እሺ አይገርምሽም? ሲያምርሽ ይቀራታል እንጂ ፓርቲን አሳልፈ ሌላ እንጂ አልሰጥሽም። የሚገርም ነው። የገጠር ልጅ ነው ማለት ነው? ቤቴማ ከተማ ነው። የሆነ አንድ የደገሱልሽ ነገር አለ። እባክህ ይህን ያህል አታካብዳቸው።

የሲሲሊ ማፊያዎች አደረግካቸው እንዴ?

አደራሽን፣ ስልክሽን በምንም ምክንያት እንዳትዘጊው። ከዚህ ሴትዮ ጋር እስክትለያዩ ድረስ በምንም ምክንያት እንዳትዘጊው፣ በምንም ምክንያት። ኦኬ። አልዘጋውም

ሴትዮዋ እስካሁን አልደረሰችም። ጥቂት ጠብቂያትና ካልመጣች ውጪ። ስልክሽን ግን አደራሽን ተሳስተሽ እንዳትዘጊው። ስልክሽ ተዘጋ ማለት ችግር እንደተፈጠረ ምልክት ስለሚሆነኝ ወዲያው እደርስልሻለሁ። ኦኬ፣ አልዘጋው። ቆይ ቆይ፣ አንድ ሴት እየገባች ነው። እሷ መሰለችኝ።

ብዙ እንዳላስጠበቅኩሽ ተስፋ አድርጋለሁ። እንደው እኔም ገና መግባቴ ነው። እሺ ታዲያ የሆነ ነገር እንያዘ። ምን ትጠጫለሽ? ቢራ፣ ውስኪ? አይ እኔ እንኳን ቡና ይሆንልኝ። ኦኬ ለእሷ ቡና አምጣላት። ለእኔ ቢራ። ምን አይነት ቢራ ይሆንልሽ? ማንኛውም ብቻ የቀዘቀዘ ይሆን።

እንግዲህ ወደፊት ወዳጃሞች እንሆናለን ብዬ ተስፋ አረጋለሁ፣ ወይዘሮ ውባለም። ወይዘሮ ውባለም ሰው የሚገናኝበት አይታወቅም ብዬ ነው። እውነት ነው። ባለቤቴ በጣም ግልፍተኛ ስለሆነ ተረጋግቶ ሰውን ማናገር አይችልበትም። ለዚህ ነው እኔ ላገኝሽ የመጣሁት። አስቀይሞች ከሆነ በእኔ ስም ይቅርታ ጠይቃለሁ። ወይል ባለቤትሽ ያነጋገረኝ በጨዋ መንገድ ነው ብዬ አልዋሸሽም። እንደዛም ሆኖ ምንም ቅያሜ አልያስኩበትም።

ኦኬ ቴንኪ ዩ ስለዚህ ላናግርሽ ስለፈለግኩበት ጉዳይ ቀጥታ ንግባር እየጠበቅኩ ነው የመሳይ ጉዳይ እንዴት ያንቺም ጉዳይ እንደሆነ ልትነግሪኝ ትችላለሽ? እሱን እንኳን መናገር ያለብኝ አይመስለኝም ምክንያቱ ምንም ይሁን ምን ጉዳዩዋ ጉዳይ ሆኗል ጥሩ ግን ህፃኗ የመሳይ ስለመሆኗ ምን አስተማማኝ ማረጋገጫ አለሽ

የተለያዩ የማረጋገጫ መንገዶች ይኖራሉ። አንቺም ሆንሽ ባለቤትሽ ቢያንስ ዲኤንኤ የሚባል ነገር እንዳለ አታውቁም ብዬ አላስብም። ወይዘሮ ባለ መሳይ ይህንን ነገር ያደረገችው በሙሉ ፍቃደኝነት ተስማምታ ነው። ዞራ መክዳቷ ተገቢ ነው ብለሽ ታምኛለሽ? ይሄ ነገር የተፈጥሮም እጅ እንዳለበት መዘንጋት የለባችሁም።

አንዲት እናት በምንም አይነት ምክንያት የተወሰደባት ልጇን መልሳ ለማግኘት ብትፈልግ ምንም የሚገርም ነገር የለውም። ስለዚህ ጥያቄዋ ተገቢ ነው ባይነሽ። ተገቢ ነው ባይነኝ። ይልቁንስ ቀድሞ ነገር እናንተ ናችሁ ከአንዲት ደሃ ጋር እንዲህ አይነት ስምምነት ማድረጋችሁ ተገቢ ያልሆነው። ወይዘሮ ባለም የአንቺ ዋነኛው ፍላጎትሽ ምንድን ነው ማለቴ።

መሳይ ህፃኗ ቢመለስላት አንቺ የምታገኘው ጥቅም ምንድን ነው? የገንዘብ ወይም የሌላ የማቴሪያል ጥቅም ማለትሽ ከሆነ ምንም የማገኘው ጥቅም የለም። ምን ለማለት ፈልጌ መሰለሽ፣ የህግ ህግ ባለሙያ ሆነሽ ጥብቅና ከቆምሽላት ወይም ደግሞ የቅርብ ዝምድና ካላችሁ ለማወቅ ፈልጌ ነው። የህግ ባለሙያ አይደለሁም፣ ከእሷም ጋር ምንም አይነት ዝምድና የለኝም።

ታዲያ ምን ፈልገሽ ነው እዚህ ጉዳይ ውስጥ የገባሽው? መሳይ ምን ያህል ውስጧ እየተጎዳ እንዳለ አውቃለሁ። ስለዚህ ፍትህን ስታገኝ ማየት ነው የምፈልገው። ወይዘሮ ባለም ዙሪያ ጥምጥሙን መሄድ ይብቃል። አንድ ጥያቄ ልጠይቅሽ ትችያለሽ? ኦኬ፣ ምን ያህል ገንዘብ ብንከፍልሽ እጅሽን ከዚህ ጉዳይ ውስጥ ታወጫለሽ?

ይሄን ማመን አልችልም። በጣም ስማርት ሴት መስለሽኝ ነበር። ኦኬ እኔ ስማርት ላልሆን እችላለሁ፣ አንቺ ስማርት ከሆንሽ ግን ይሄን የመሰለ ድል እንዲያመልጥሽ የምትፈልጊው አይመስለኝም። አምላክ ከልቤ ነው። በበኩላችን የጠየቅሽውን ለመክፈል ዝግጁ ነን። ይቅርታ፣ ሌላ የምትጠይቂኝ ወይም የምትነግሪኝ ነገር አለሽ? እውነቴን ነው የምነግርሽ። በበኩሌ እጅ ህፃን ለመሳይ ብትመለስላት

ቅንጣት የሚሰማኝ ስሜት የለኝም። ኖሮማ ነው እኔን ሳይቀር በገንዘብ ለመግዛት እየሞከርሽ ያለሽው። ለባለቤቴ ስል ነዋ። ትዳራችን አደጋ ላይ እንደሚወድቅ ስለማውቅ ነዋ። አልገባኝም። ሊፈርስ አንድ ሐሙስ ቀርቶት የነበረው ትዳራችን ተመልሶ የቆመው እችን ህፃን በማግኘታችን ነው። አሁን ደግሞ ተመልሰን ከአጣናት ሊደርስ የሚችለውን ነገር መገመት ትችያለሽ። ትዳራችሁ ያለ ህፃኗ መቆም ካልቻለ

ችግሩ የእናንተ እንጂ የሌላ የማንም አይደለም። እባክሽ እባክሽን በደንብ አስቢበት። ወይዘሮ ባለም ባለ አንቺም አላስፈላጊ ችግር ውስጥ አትግቢ። ባለቤቴ በጣም አደገኛ ሰው ነው። እያስፈራራሽኝም ነዋ። እያስፈራራሽ አይደለም።

እየመከርኩሽ ነው። ኦኬ፣ ጨርሰናል።

እኔ ገና ቆሎሽ ስታደርገኝ ነው በፍጹም እንደማትፋታቸው የገባኝ። አጉልጣጣ ሳታመጣባቸው በሰላም ቢመልሱልሽ ነው የሚሻላቸው። እረ፣ እንደዛ ባደረጉና እሷንም ከዚህ በላይ ዋላ ደከምኳት። እትየው ባለም ግን አትገርመ። በጣም የዘላለም ዘመድ የምታደርጊያ ሰው እኮ ናት። ቀላል አደርጋታለሁ። ለነገሩ ተሳካም አልተሳካ፣ ከእንግዲህ እሷ እናቴ ናት።

ስሙ እያንድ ነገር አድርጊላት። ገና ከመግባቷኩ እኮ ይሄንንም ትምህርት ቤት ካለቀ እኮ እያለች ነው፣ እና ይህቺ ልጅ ትሄድ። በጣም የሚገርም ነገር ነው። ቆይ አንዴ ቢዚ ስሟ ማን ነበር ያልሽኝ? ሚንታ እዚህ እኛ ጋር ከመምጣቷ በፊት የትምህርት ቤት ነበረች

እሱን አላውቅም። ከፈለግሽ ግን ጠይቄ እነግርሻለሁ። ኦኬ፣ እየረበሿት ነው ያልሽኝ ልጆች ስማችሁ ማን ማን ይባላል? ሁሌም የማይለያዩ ሶስት ጓደኛሞች ናቸው። እሺ፣ ዋናዋ መሪያቸው ዳና ትባላለች። ሁለት ግን ስለሚፈሯት እሷ የምታደርገውን ያደርጋሉ እንጂ እነሱ ብዙ ተንኮለኞች አይመስለኝም። አዎ፣ ቢሆንም ግን ስማቸውን ንገሪ። የእነሱን ስም እንኳን ባለግርሽ ደስ ይለኛል። እንዲህ ለምን ቤዜ?

መታረም ካለባቸው ሁሉም ነው መታረም ያለባቸው። ግድ የለም ሙዬ፣ እነሱን ታያቸው። ዋናዋ ዳነት ንቻልኩሻልል እሷ ከተስተካከለች እነሱ ችግር የለውም። አይ ቤዜ፣ ምን ጊዜም ጥሩ ልጅ እንደሆንሽ አውቃለሁ። በዛ ላይ ደግሞ ዊንታ ባይተዋርነት እንዳይሰማት ታደርግሽው ጥረት በጣም የሚያስመሰግንሽ ነው ቤዜ ሙች አኩራሽ። እንዲ እየተከተሉ መከራዋን ሰሰያ። ታዲያ ምን ላድርግ አሳዘነችኝ። አየሽ ቤዜ

ኃላፊነት ሰብአዊነት ትልቅ ስብእና ወዘተ የምንላቸው ነገሮች በሙሉ የሚጀምሩት ከዚህ ነው ለማንኛውም የዳናትን ባህሪ በቅርብ እንዲከታተል ለእምሩም ትቸራችሁ ነግረዋለሁ አንቺ ግን በዚሁ ቀጥ እሺ አይ ቲንክ አሁን ሰዓቱ አልፏል መሰለኛ ደ በቃ የእረፍት ሰዓትሽን ተጠቀሚ እና የደረስኩበትን ነገር በሙሉ አሳውቅሻለሁ እሺ ቤት እሺ መልካም ቀን

አይ ቆሎ ስጭኝ እስኪ። በጣም የሚጥም ቆሎ እርግጠኛ ነኝ። በእነዚህ በሚያማምሩ ጣቶችን የቆላሻቸው? አይ እናቴ ናት። አቦ እናትሽ ይመቻቸው።

ዴ በጣም እኮ ነው የሚጣፍጠው። ትላንት መጥቼ ነበር፣ አስታውሽ፣ አታስታውሽም? ማታ ግን በጣም ጣመኝና ተመልሼ ስመጣ የለሽም ነበር። ምን ነው፣ በሰላም ነው? ትንሽ ቤት የራቀ ስለሚል ብዙ አላመሽ እና ባጭርሽ የሚይዘሽ ነው። አብዛኛውን ጊዜ ግን ጨርሳለሁ። በቃ ዝም በይ፣ ህድ እኔ ስጄ ለጓደኞች ያስቀምስልሽ የለ እንዴ? ከዛ በኋላ መጥተው ረሚም ነው የሚያደርጉልሽ በአንዴ። ሁሉም የቆሎ አድናቂዎች ናቸው።

አቅም ስል ይበና አራው ችግር የለውም። በነገራችን ላይ መስፍን እባላለሁ። እሺ እሺ እሺ ስሜት ነበረ ማቀው እሺ ትለኛለች እንዴ? ስምሽ ነው አንቺንም ንገርኝ እንጂ። ሰናይት ሰናይ፣ ዋው በጣም የምወደው ስም። እውነት እማምዬ ትሙት፣ አስረኛ ክፍል እያለው ሰናይት የምትባል ፍቅረኛ ነበረች። ለዛ ነው ምኑ? ስሜን የወደድከው

አዎ፣ ለዛ ብቻ ሳይሆን ሳይሽ የሆነ ነገራችሁ ከእሷ ጋር ይመሳሰላል። እሷም ቆሎ ትሸጥ ነበር እንዳትለኝ ብቻ። ሳኒሙች ከምሬ ነው። በቃ የመጀመሪያ ጊዜ ያየውሽ ቀን ቀላል ደነገጥኩ ይመሰለሽ? እንዴ ማለት እሷም መስዬ አይደለም፣ በቃ ልክ እንዳየውሽ ልቤ ደው ደው ደው እንደማለት። ያን ያክል የሚያስደነግጥ ነገር እንኳን እንደሌለኛ ቃል አለሽ።

ሰኒ ሙች፣ እማምዬ ትሙታለሽ ካልክም፣ እንግዲህ ይሁንልኛ። እኔ የምልሽ ማታ በዚሁ ብንመለስ አገኝሻለሁ እንዴ? በጊዜ ካልጨረሱ ታገኛ። ቆሎስ የስንት ነው? የአንድ ብር።

ጤና ያስጥልኝ። መጠጠ ያልቆ መጠጠ። የጢንዚዛ ማር ይኖራችኋል? አንድ ብልቃጥ የእንሽላሊት ለሀጪ ይዘ ከሆነ ይኖረናል።

ቆይ ለምን እንደዚህ አናደርግም? አሁን ይሄ ቀርሽ የስንት ይሆናል? እኔ እንጃ በምን አውቀዋለሁ። ለምን አሰፍሪውም? እንዴ ሰፍሪውስ ሰፍሬውስ ዋጋውን እንድታውቂው ነዋ። ሁሉንም ልገዛሽ ነው። እንዴ ለምን ይሄ ሁሉ ምን ያደርግልሻል? ይኸውልሽ ምን መሰለሽ ሰኒ

ይህን ሁሉን እገዛሻለሁ ከዛ በፌስታል ትገለብጭልኛለሽ። ከዛ እዛች ጋ የሆነች ሱቅ አለች ያንቺንም ሳህን የኔንም ፌስታል አርገን እዛች እናስቀምጣትና ሻይ ቡና እንላለን። አረ እኔ የትም አልሄድም። ወይ ሰኒ በቃ ትንሽ ፈታ እንድንል እኮ ነው። ደግሞ ከዛ በጊዜ ትነኪዋለሽ። እዚሁ ከማምሸት ደግሞ አይሻልሽም? አ የትም አልሄድ ሙት፣ አልችልም። በቃ ትንሽ ቁጭ ብለን ስለኔና ስለአንቺ በደንብ እንድናወራ እኮ ነው። በቃ ሰላሳ ደቂቃ ማምዬ ትሙት

ሙት እናቴ፣ ፍራንክ ልትወስድ እየመጣች ስለሆነ ታጣኛለች። አቤት እቺን እዚሁ ፋቅሻት፣ መላነች። ሙት ሙት እውነቴን ነው። በቃ ሙት ሙት ካልሽኝ እንኳን እሺ፣ ግን በኋላ ስመለስ በዚሁ ካገኘውሽ ግን እየሸኘውሽ እናወራለን። እንደዛ እንኳን ችግር የለውም፣ ያራዳ ልጅ መችሽ። ያ በቃ ልነካው ነው። ምት ነገር የለም።

ንካው በቃ፣ ነካወት። እኳንቹ ምን አለብሽ ፀሐይ? እንደ አማራት አሮጊ ታዞ አንዴ በደረትሽ አንዴ በጀርባሽ እየተገላበጥሽ አንጎላጅ እንጂ

የኔን እየተገላበጡ ማንጎላ ጀተውና አንተ ስትክለፈለፉ ላይ ያገኘኸውን መፍትሄ ንገሪ። ሴትዮ፣ አንደበት ስርዓት ይኑረው። እኔ የትም ስክ ለፈለፋ አላየሽኝም። እና የት ነበርክ? ቢሮ ነዋ፣ ሌላ የትሆናለሁ ስራዬን መስራት እንኳን ባልችል ይህን ጉዳይ ብቻ የላስብበት ብዬ እዛው ነው ያልኩት። ብቻ አሰብክበት፣ እሺ። ምን ወሰንክ ታዲያ?

አሁን ያሉን ሁለት አማራጮች ብቻ ናቸው። ምንና ምን? አንደኛ ክፍለ ሀገር የእኔ ዘመዶች ጋር ወስዶ ልጅቷን መደበቅ፣ ከዚያ የምንጠየቀውን ጥያቄ ምንም እንደማናውቅ መካድ። እሺ፣ ሁለተኛውስ? ሁለተኛው እንደገና አድራሻችንን መቀየር ብቻል ከአዲስ አበባ ውጭ መሄድ

ሁለቱም አማራጭ አይሰራም። እንዴት? በቃ አይሰራማ እኮ። እንዴት ነው የማይሰሩት? እንዴት ነው አንተ ይህችን ሴትየዋ ቀለያየሃት? ሌላውን ተወውና ቢሮውን እንዴት ያወቀችው ይመስልሃል? መሳይ ነግራት ነው እንዳትል መሳይ እራሷ ያንተን ቢሮ አታውቀው እኮ። እንዴት ነው ያወቀችው? ባይነሽ፣ እንዴትም ይሁን እንዴት ብቻ አግኝተዋለች። ያ ማለት ደግሞ ይህንንም ቤትህን ታውቀዋለች ማለት ነው። በምን እርግጠኛዎች ጅላትሁን

ከቢሮ ስትወጣ ትጠብቅህና ተከትላ መታ ቤትህን ታየዋለች። ያን ያህል ቀላል እኮ ነው። ኦኬ ይህን ቤት አወቀችው እንበል፣ ለቀኔ የመጣነውንም ቤት ታውቀዋለች አይደለም። እሱማ ምን ጥያቄ አለው? በጣም ጥሩ። እዛ ሰፈር ያሉ ጎረቤቶቻችን ሁሉ የሚያውቁት ደግሞ እኔ ከሁለት ወር በፊት ልጅ ወልጄ እንደነበረ ነው አይደለም? አዎ። ሴትየዋ ነገሩን ወደ ህግ ወሰደችው ማለት

ፖሊስ ነገሩን ማጣራት ይጀምራል ማለት ነው አይደለም? እና ሺ ጊዜ ቢያጣራስ መውለድሽን ከመመስከር ሌላ ምን ሊሉ ይችላሉ? እነሱ መሰከሩ፣ ፖሊስ ወደ ቤታችን መጣ፣ ልጅሽ የታለች ብሎ ጠየቀኝ እንበል። አንተ ወስደህ ክፍለ ሀገር ከደበቅካት ምኔን ነው ልጄ ብዬ የማሳየው? ነው አሞራ ወሰደብኝ እንድልፈልገህ ነው

ይህም ቤቱን ለቀን ከአዲስ አበባ ውጭ ራቅ ወዳለ ቦታ ብንሄድ ችግሩ ምንድን ነው? አላዛር፣ ሴትዮዋ እንዳያያዟ ከሆነ አዲስ አበባን አይደለም አፍሪካን ለቀህ ብትሄድ ታገኛለች። ለምንድን ነው ማትሰማኝ? እና ምን እያልሽኝ ነው አንቺ ሴትዮ? አይን እያየ ልጄን እንኩ ብዬ ልስጣቸው? አንደኛው አማራጭህ እሱ ነው። ሌላኛው አማራጭህ

ሴትዮዋን ማጥፋት። ሌላ ምርጫ የለኝም። አንድ እሷን አይደለም እንደ እሷ አይነት አስርም ቢሆን አጠፋለሁ እንጂ ዓይኔ እያየ ልጄን ለማንም አልሰጥም። ለምን ድብናል

ታሪኬን ባጭሩ ስነግረሽ በቃ በማህበር ተደራጅተን ስራ ከጀመርን በኋላ ቲክቲክ ሙዴን አቁሜ ነበር። ልሻለሁ ሰኔ ወዴ ትቼ ነበር ስት አሁን ባንቺ እየጀመርኩ ነው እንደማለት ነው? አላልኩም። እሱን የሚያውቀው እንግዲህ እሱ ነው። እኔ ግን ለማለት የፈለግኩት እንደሆነ ታውቂያለሽ። በቃ ማህበራችን ከፈረሰ በኋላ ወደ ቀድሞ ሙዴ ገብቻለሁ ለማለት ነው። ካለም አንደኞች ካባራሪ ነው።

ኧረ፣ በማማ ሞት እኔ እንደዛ አላልኩም እንዴ! ወደ ቀድሞ ሙዴ ገባው ማለት አባራሪ ነኝ ማለት ነው እንዴ? እኔ እንደዛ ነው የተረዳሁት። ኧረ አይግባሽ፣ አይግባሽ፣ የእውነት አይግባሽ። እንዴ ትቀልዳለች እንዴ? እንደውም እኔ ልንገርሽ አይደል፣ በጣም የምታወቀው አንድ ቺክ ላይ እንደ እሁ ጥብቅ በማለቴ ነው። እንደሱማ ታስፈራራኝ እንዴ? የገባው ጣስ ሄሎ የሚመችሽ ማለት ነው። አይ፣ እንደሱ ማለት ሳይሆን

እንደው ጥብቅ ያልከው ነገር ግን እኔ ትንሽ ያስፈራል። አረ ያስፈራል እባክሽ። እንደውም አንድ ነገር ልንገርሽ አይደል እናንተ ችኮች እንደዚህ አይነት ሹገር ቦይ ነው ላይክ የምታደርጉት እንዴ? የሁሉም ምርጫ እኮ ይለያያል። ይሄን አታውቅም እንዴ? አረ የፈለገ ይለያይ እንጂ ገባ ወጣ ሙድ የሚመቻት ሴት አለች ብዬሽ አላስብም። በፍጹም እኔ የምልህ ቅድም ቀድም ስትነግረኝ ሰናይት የምትባል ገርል ፍሬንድ እንደነበረች ነገር አዎ

ያችንን የምትመስለው ማለት ነው። በለው ሰኒ። በቃ በሌለ ካቻቢቴ ቤት እያጠባበቅሁሽ መስሎሽ ነው አይደለ? ነበረች ነው ያልከኝ። አሁን የት ሄዳ ነው? አሁንማ፣ ታዲያ ይየና ደርቤ ይሆነናል ባክሽ። ምን ነው እንደው ጥብቅ ምናምን አልሰራ። አሃ ምን ፍረስ ካለ እኮ ፒራሚድም ይፈርስ የለ እንዴ? ሰኒ

የናንተ ቆይተናል እኮ ማለት አስር ክፍል የነበርኩት የ2003 ነበረ። አራት አመት ምናምን ማለት ነው። እና ከዛ ጊዜ ጀምሮ የምትባል ነገር ንክች አድርጌ አላውቅም። ልጅ ግን የሆነ ፋውል እንዲገባ የፈለግሽው ነገር አለ

እዛች ካፌ ጋር ለምን ኦኬ አንላትም? በእናትሽ በጣም ምን የመሰለ ተቆራጭ አላቸው መሰለሽ፣ ወይ ተቆራጭ ከነቆሎ የካፌ ልገባ ምን ችግር አለ? አምጪው ነው ይዘዋለሁ። ጭራሽ ታሙ ጭ ሲሏ ታፈላቸዋለሁ። ይልቅ አንተም ተመለስ፣ እኔም ታክሲ ሊያስ አረ ማካበደ ምንድን ነው? ሰኒ ገና አይደል እንዴ ሰዓቱ ምንድን ነው? ለአንተ ገና ሊሆን ይችላል። እኔ ግን ሰፈሪት ምሽራቅ እንደሚል ነግሬሃለሁ። አይ እንግዲህ አትጨማለቂ በእናትሽ

ኦረ፣ ተኮሳተሩ እንዴ አባክሽ ገብተን ተወጫት እንዴ። አንቺ አይጥ ስሚ፣ እኔ መስፍን ማን እንደሆንኩ ብታቂ ኖሮ አደለም ልታመናጭቅኝ ይቅርና ገና ስታንሽን ትሽን ነበር። ምለቅ አረባክ አው እዲ ጭራሽ በጣም ስንከባከብሽ እንዲህ ተወጣጠርሽ አጥርሽ። ስሚ ሰሚ፣ ከፈለኩ እዚህ አስፋልት ላይ በጥፊ ነው ሞለውልሽሽ። ማን ወንድ የተባለ መቶ እንደሚያስለቅቅሽ እናያታለ።

እሺ አሁን እጄን ልቀቀኝ። እለቅሻለሁ፣ ግን ወደድሽም ጠላሽም እዛች ካፌ ገብተን እንቀመጣለን። እንደ እኔ እዛ መቆየት አልፈልግማ። ሰናይት፣ ሰይጣኔን አታምጭው። ሰውዬ፣ ተለቀኝ፣ እንደው ልቀቀኝ፣ አለበለዚያ እኔ ልጮህ ነው። ኧረ ልትጮይ ነው እሱ፣ እሪ በይ፣ በእናትሽ። እንደውም የሴት ጮት መስማት በጣም ነው የሚያስደስተኝ። እሪ በይ። ስርአትሽን ትይዣለሽ። ያዥ። ና አንተና ናት፣ እሰፈና ማንዶንኩኝ ንገራት፣ በደንብ አታቀኝመሽ

ከነቅጥር ስሜ ነገራት። መስፍን ገጀሮ ይባላል። በቃ ን ነካው ነካው። እሊ ሰኒ ከረሜላ እኔ ኮዛ ንግባ ያልኩሽ ለሌላ አይደለም። በቃ ሞርሞር ስላደረገኝ ተቆራጫላቸው በወተት እንድንበላ ብዬ ነው። አንቺስ መክሰስ ነገር ቢጤ ቀምሰሽ ብትሄጅ ምን ይልሻል? እሺ እንቆሎ

እዚህ አካባቢ ለጊዜው የምናስቀምጥበት የሆነ ሱቅ ነገር ወይም ደሞ ግድ የለሽም አይደለም። ይህች አንድ ኪሎ ማት ሞላና ሽ በሲኖ ትራክ አሸዋ አስመጥቼ እዚህ ጋ ዘርግፌ አመት ጠብቁኝ ብላቸው ይጠብቁኛል። አምቸ